የለው እያመን ነው እራሳችንን እያደስን መልካም እየሆነን መልካም ጓደኛ የምናገኝ በጸሎት ንስሐ እየገባ ንስሐ ቁስልን ትፈውሳለች። ጾምና ንስሐ የሚጾም ሰውና የሚጸልይ ሰው ንስሐ የሚገባ ሰው በዚህ ዘመን አውቆበታል፣ አሸንፏል፣ ብዙ ነገር ማምለት ችሏል። በዚህ ዘመን በቃ የሚያውቅ ሰው ማለት እሱ ነው። ስትምርጡ፣ ለእጮኝነት ስትመርጭ፣ ጓደኛች ምን አለው ልጩኝነት ስትመርጣት መስፈርቷ ምንድነው? መስፈርታ አንተ ጋር ያለው ነገር ምንድነው? እግዚአብሔርን መፍራቷን፣ በእግዚአብሔር ቤት መታነጿን፣ ፈሪያ እግዚአብሔር መኖሯን ነገ ብታገባት ሚስት የምትሆነን ቤት ውስጥ የምታስቀምጣት ሴት የምትሆነን ሳይሆን ሚስት የምትሆነን ነገ በጤነኛ ልጆች እግዚአብሔር ሲባርክ ሁሉ እናት መሆን የምትችለው እንዲሰጥህ ዳርና ዳር ወደ ቀኝና ወደ ግራ እየተመለከት ዝግጁ ነኝ ስላልክ አይደለም እግዚአብሔርን በትዕግስት እየለመንከው ረዳት ጓደኛ ፍጠርልኝ እያልክ እየጠየቅ አንቺስ ምን አለው የሚለው ነገር እግዚአብሔርን ያስቀድማል ወይ ለፈጣሪው አንገቱን ዘንበል ያደርጋል ወይ ይታዘዛል ወይ ያንን ሰው የት ነው ማግኘት የሚችለውን ነገር ከእግዚአብሔር ጋር ብቻ ነው ኮሚኒኬት ልታደርግ የምትችል እግዚአብሔር የሚሰጥሽ ያንን ሰው ልብሽ ቅን ሲሆን ስትለመኝ ስትማጸኝ ነው መጽሐፈ ምሳሌ እንደገለጣት ያችን ልባም ሴት ለመሆን ዴይ ቱ ዴይ ይሁን እንትን ይኑርሽ፣ ለራስሽ ክብር ይኑርሽ። አንቺ ያላስከበርሽውን፣ አንቺ የናቅሽውን ገላና አጥር ከአንቺ ተርፎ መናቁ ለአባትሽ ይተርፋል። ለወላጅ አባትሽ ያንን ማድያት ለማስጠፋት የሁላ ዋጋ የከፈለልሽን አባትሽን የምታሳዝኝ ሴት እንዳትሆኝ። አንተም ወንድሜ እናትህ ጎንብሳ ውሃና ጎመን የሸጠች ያሳደገችህን ጎንበስ ብላ ልጅ አለኝ ብላ የምትተማመንህን አምላክ የምትተማመንብህን እናትህን የዚች ልጅ ወይም የዚያች ልጅ ለመባል አንገት እንዳታስደፋት ቀና ብላ ደረቷን የምትነፋ እናት እንድትኖር እግዚአብሔርን ያን ልብ አምሶ አድርገኝ ለእናቴ የምደርስላት እያልክ እግዚአብሔርን ለምነው ተማጸነው ጓደኛ ስትፈልጉ ወንድም ስትፈልጉ ወዳጅ ስትፈልጉ ሮጣችሁ ወደ እግዚአብሔር ቤት ነው የሆነ ነገር ሲደርስባችሁ ሂዳችሁ ለሐሜት እንደዚህ ያደርገኝ በደልኩት ሄድኩበት ሳይሆን ለእግዚአብሔር ሩጡና ነገሩት እግዚአብሔር በቀላችሁ ይበቀልላችሁ እሱ ልብ ይስጣቸው ብትችሉ ለጠላቶቻችሁ ወይም ደግሞ ይሄ ለጎዷችሁ ክፋት ላደረሱባችሁ እማይፋት ጠባሳ ልጠውባችሁ ለሄዱት የሚታይ ጠባሳ ልጠውባችሁ ለሄዱት ስለነሱ ሰዎች እግዚአብሔርን ይበልጥ ተበቀልልኝ ከማለት በሰል ብለን በዚህ ዘመን ልብ ስጥልኝ፣ እንበደልሽ ከነቀሚስሽ ይዥና እግዚአብሔር ቤት አልቅሽኝ። ወዳጅ ስጠኝ ብላችሁ ለምኑት። መልካም ጓደኛ ስጠኝ ብላችሁ ለምኑት። አንዳንዴ ደግሞ መልካም ሁናችሁ ለመገኘት ደግሞ ለጓደኞቻችሁ እናንተ መልካም ሁናችሁ ተገኙ። ግዴታ መልካም ጓደኛ ስጠኝ አትበሉትም። መልካም ሁኑ እናንተ ለጓደኞቻችሁ። መልካም በመሆኑ ዛሬ እንብላ፣ ዛሬ እንጠጣ፣ ዛሬ እንስከር፣ ዛሬ እናመንዝር፣ የሆነ ቦታ እንሂድ ተባብለናል ሁላችን። አሁን ግን ከነበደላችን በደላችን እግዚአብሔር ቤት ይሻለናል፣ እየተቀደስን ዘመን እያለቀብን ነው። ስለነገ የምናውቀው ነገር ስለማይኖር እየተመለስ ነው። ትልቁ ነገር ራስን ከማደስ ይጀምራል። ትልቁ ነገር ራስን ከማስተካከል ይጀምራል። ከመታመን ለራስ ይጀምራል። ፈሪሃ እግዚአብሔር ያለው ሰው ለመሆኑ እግዚአብሔርን ፍሩ፣ ታዘዙት። አዎ መሐሪ ነው፣ አዎ ይቅርባይ ነው፣ ሁሌ ይቅር ይላል። ነገር ግን አንድ የሆነው ኢየሱስ ክርስቶስ፣ አንድ የሆነው እግዚአብሔር ሊቀጣ ከተነሳ አርጩም ያነሳ አርጩም አይቀነጥስም፣ ጅራፍ አይመስልም፣ አለንጋ ከአልጋ ስራ ያወጣ ከቀጣ ዳግም ምረት የማይኖረው አምላክም ስለሆነ፣ እንደ ትዕግስቱ ጫማ እንለቃቃው ትከሻ እንደፋፈሩ እያከበሩ እየፈራ ነው ዝቅ እያልን፣ ከአንገት ዘመልበል እያልን ጎንበስ ያልን እግዚአብሔርን ለምነው ጸሎት እንጸልይ። እንደ ወጣት በዚህ ዘመን አራዳ እንደሚባል ሰው ወደ እግዚአብሔር ቤት መመላለስ ነው ትልቁ ነገር። እያጠፋው ከአባቴ ቤት አልጠፋም ብላችሁ ራሳችሁን አሳምኑት። እያጠፋሁ ከአባቴ ከአምላኬ ከሆነው ከኢየሱስ ክርስቶስ ቤት ደጅ ማን ነው ጎትቶ ሊነቅለኝ የሚችልን? ነገር በውስጣችሁ አሳድሩት፣ እንጂ እኔ በደለኛ ነኝ፣ እኔ ድፋም ነኝ፣ እኔ ንጹህ አይደለሁም፣ እኔ ጠረኔ ይሸታል፣ እኔ በደል ይሸታል እያላችሁ ከእግዚአብሔር ቤት አትጥፉ። ሁልጊዜ ተነጋገሩ ከራሳችሁ ጋር በጸሎት የምትለምኑ የምትሹ ሰዎቹ እግዚአብሔር ያዳምጣል። እግዚአብሔር አለ፣ ከኋላችሁ ያለው ስላልታየ አይደለም። አትክፉት ሊምራችሁ እየመጣ መንጦ ላይ ታትዝጉበት መስኮታት ቀርቅሮ በራት አትቆልፉበት። በተዘጋ ቤት ውስጥ ሊምር እየመጣ አምላክ እያንኳኳ ነው። መድኃኒዓለም ከደጃችሁ ላይ ያለ፣ ክፈቱለት፣ ግቡ፣ ይግባ ቤታችሁ ላይ የልጅነታችን አምላክ ነው። ያ የማይለወጠው እኛ ያደግን፣ እኛ ከፋልን፣ እኛ ተለወጥን እንጂ ያ ያልተለወጠው አምላክ ያ ያልተቀየረው የልጅነታችን አምላክ የታረረው በግ ኢየሱስ ክርስቶስ ራሱ ነው። የተቀየረ ነገር የለው ጠይቀ ነው ሳይመልስ ሲቀር እግዚአብሔር ከልክሏል እኔን ነው አይወደኝም። ለለት የሰጠሁን ይህን ያልነ እኔ ጋር ለአቤኔዘር አልሰጠህም በሚል ነገር ሰጣ ገባ። ከአምላክ በመታረቅ ፈንታ እድል በመስጠት ከራሳችንን ከአምላካችን ጋር ያለንን ቁርኝት በማጣበቅና በማጥበብ ፈንታ ለገሌ ሰተልን ያጎድልክ የሚል አንደበትን በውስጣችሁ እንዳታስተናግዱ ውስጣችሁ እንዳያድ። እኔ ላልገኝ እችላለሁ። ነገ ጠዋት ስነሳ ላልነቃ እችላለሁ። የእግዚአብሔር ቃል ግን በመሐላችን ካደረ እግዚአብሔር በእብድን ተመስሎ ስለሚመጣ በእያንዳንዳችን ጉባኤ ሶስትና ሁለት ወይም አራት በዚያ ሰዓት በተሰበሰባችሁ በመሐላችሁ እገኛለሁ የሚል አምላክ ስለሆነ ውስጣችሁ እግዚአብሔር ስላለ ለመለወጥ ትጉለት። አምነናል አምነናል፣ እንደበደልን፣ እንደቀጠፍን፣ እንደዋሸን፣ እንደሰረቅን፣ እንዳመነዘረን፣ እንደዘሞትን አምነናል። ከነ ኃጢአቴ እግዚአብሔር ቤት እከብራለሁ በእግዚአብሔር ቤት መጎናጸፌን በመንጦ ላይ የተከድኝ ከእግዚአብሔር ቤት አርቅን ብላችሁ ራሳችሁን አሳምኑት። በተለይ ደግሞ ወጣቶች ለንስሐሙት ያብቃ። የምንተማመንበት ጊዜ ላይ አይደለም ያለም ይሄ ስለ ነገ ወተን ሰላም መግባት ማንችልበት ዘመን ላይ በብዙ ተበጣጠናል፣ በብዙ ተባጥሰናል፣ በብዙ ተናክሰናል። ሰው እንመስላለን ልብስ ለብሰን ነው እንጂ ብዙ የሚሸትና ትል የሆነ ገላን ያዝ ነው። ሁላችንም አይምሯችን ጥሩ አይደለም። ልቡን አስጠኛላችሁ እግዚአብሔር ለመኑት። ልብ ያለው ሰው እንድታደርግኝ እያላችሁ እግዚአብሔርን ለምኑት። ይቅር ባይ አንደበትን ስጠኝ እንዳንተ ይቅር ባይ ልብ እንኳን ባይኖረኝ ይቅር የሚል አንደበት፣ ከግር ስር እንድቀመጥ መዳን እንድችል አድርግኝ፣ እግዚአብሔርን እያላችሁ ለምኑት። የሄደው ሄደ፣ ያለኝን እጅ ላይ እያረክልኝን ነገር ባርክልኝ፣ መቀደሻ ያድርግልኝ። ደግሞ ሁልጊዜ ስትለምኑ ለእኔ የማይሆነኝን ነገር ለእኔ በልክ ያልተሰፋልኝን ነገር እግዚአብሔርን ከህይወት ያወጣልኝ ብላችሁ ለምኑት። እሺ የመንግሥተ ሰማያት ቁልፍ በእጃችሁ ነው ያለው። በቃ እሳትና ውሃን ምረጡ ነው የተባለው ለአዳምና ለሔዋን። ያቺ ጸበለስ ባትነገራቸው ኖሮ ዞራው ያያት ሞክሩት ነው የተባላችሁት። እሳቱ በእጃችሁ፣ ውሃው በእጃችሁ ነው ያላችሁ። እየሞከራችሁት ስለሆነ የሚጣፍጠውን ነገር ዘመን ካለፈባችሁ ሴት ነሽ፣ እድሜሽ ካለፈ በኋላ ወንዱ ነህ፣ ማሰብ በነበረበት ሰዓት ሽበት ካበቀልክ በኋላ እኩዮቹ ትልቅ ደረጃ ሲደርሱ ወይኔ ብትል ወይኔ ነው ቃለ